ዛሬ የትምህርት ርዕሳችን እስትቃማ የሚል ነው። እስትቃማ ማለት ጽናት፣ ዓላ ልአመል ጽናት ዓላ ልቀውል። ረመዳን ላይ የተጀመሩ ስራዎችን ያለማቆም፣ ያለማቋረጥ አላህ እስካኖረን ጊዜ ድረስ መስራት እስትቃማ ይባላል ማለት ነው። አንድን ነገር አጥብቀ ስትይዝ አለቅም ስትል ይህ እስቲ ተብሎ ይባላል በአንድ ነገር ላይ መጽናት ማለት ነው ረመዳን ላይ አላህ አግርቶልን ብዙ ነገሮችን ጀምረናል አልহামዱሊላህ ኢየአላህ ፈል ያላ ትሩፋት ነው ሰላት መስገድ ጀማዕ ላይ መገኘት ተራዊህ መስገድ ለይሊ መቆም ቁራን መቅራት መዘከር ዱዓ ማድረግ የመሳሰሉ ነገሮችን ጀምረናል፣ በአላህ ፍቃድ ማለት ነው። ረመዳን ላይ ይህ ደግሞ መሆን አለበት። አላህ ቁርአን ላይ እንደነገረን፣ ነቢዩም ሐዲሳቸው ላይ እንዳስተማሩን ሁሌም እንጂ ረመዳን ብቻ አይደለም። ሌላ ጊዜ የሚሰራ ዒባዳና ረመዳን ላይ የሚሰራ ዒባዳ የሚለየው በምንዳው ከፍታና ዝቂታ ነው እንጂ አላህ ሁል ጊዜ እንድናመልከው ትእዛዝ አስተላልፏል ማለት ነው። የሰው ልጅ አላህ ሲፈጥረው ለዓላማ ነው። ዓላማው ምንድነው? እሱን በብቸኝነት ማምለክ። እስከ መቼ? እስከ እስክንሞት ድረስ ማለት ነው። ሰውዬው የእድሜ ገደቡ አልቆ እስኪሞት ድረስ አላህን ከማምለክ ሊቦዝን አይገባውም ማለት ነው። ጥዋትም ማታም ቀንም ስንተኛም ስነቃም አላህን ማሳሰስና አላህን ማምለክ ግዴታችን ነው። ስለዚህ ረመዳን ላይ የተጀመሩ ሥራዎቹ ሁሉ መቀጠል አለባቸው ማለት ነው። ምንም መጉደል የለበትም። ይህ ካልሆነ ያመለክነው አላህን ሳይሆን ረመዳንን ነው ማለት ነው። የቁላ ሱብሃነ ተዓላ አላህ ተዓላ ሚልና ለነቢያችን ሰለላሁ ዐለይሂ ወሰለም ፈስተቂም ከማ ኡምርታ አላቸው።

ከዛ በኋላ ቀጥ ያሉ ጌታችን አላህ ነው ብቻ አላህ ነው ብለው ብቻ የሚተው ሳይሆን ጌታችን አላህ ነው ብለው ባን በኔ ተእዛዝ ላይ ቀጥ ያሉ አላህ Subhanahu Wa Ta'ala ተተነዘሉ عليهم الملائكة በእነሱ ላይ ነፍሳቸው ስትወጣ ገርገራ ላይ ሆነው መላይካዎች ይመጣሉ አሉ። ይመጡና መላይካዎቹ ምን ይሏቸዋል? አላ ተኻፉ አትፍሏቸዋል።

ወንድሞቻቸሁእናቶቻችሁ ስትለዩ እንደዚሁ አትዘኑ። አብሽሩ አብሽሩ አብሽሩ ብልጀነቲ አለቲ ኩንቱም ቱዓዱን ያች ቃል በተገባችሁ እዛ ጀነት አብሽሩ ብለው መላእካዎቹ ይልዋቸዋል። ላስ ላ እያላ ቃል ነው። ናሕኑ አውልያኡኩም ፊልሀያት ዱንያ ወፊል ወፊልአኽራ እኛ በዱንያውም ጉዳይ በአኽራም ጉዳያችሁ ላይ እኛ የናንተ ወዳጅ ይለዋቸዋል። ወለኩም ፊሃ ማ ተሽተ አንፉሱኩም በሷ ሙስ ደግሞ ነፍሳችሁ የምትፈልገው ሁሉ ያለባት ኖ ጀነት አብሽሩ ይባላሉ። ወለኩም ፊሃ ማ ተዳዑን በሷ ሙስ ደግሞ እነዚሁ ነፍሳችሁ የምትፈልገው ሁሉ ያለባት ጀነት አብሽሩ ተብለው ይባላሉ። ኑዙለም ምን ገፉር ረሂም ይህም ደግሞ ከፉር ከሆነ አላህና ረሂም ከሆነ አላህ ማሪና አዛኝ ከሆነ አላህ የተሰጣቸው ነገር ነው ተብለው ይባላሉ። ምን ማለት ነው ይሄ? ይህ ምን ያመላክታል? እስቲቃማ ነው ውጤት የሚያስገኝ። የቅያም ቀን እስቲቃማ ነው። የቅያም ቀን ገነት የሚያስገባው እስቲቃማ ነው። የቅያም ቀን ወደ አላህ የሚያቀርበው እስቲቃማ ካለ ነው፣ ጽናት ካለ ነው። ማንኛውም ሰው የቅያም ቀን ካላቆጣ የሚድ ነው ማለት ነው እስቲቃማ ከሌለ እናት ከሌለ እንዳው ዝም ብሎ ሰውየው ያዝ ለቀቅ የምናረግ ከሆነ ጁማዓና ረመዳን ብቻ አላህ የምናውል ከሆነ ይህ ዋጋ የለው ማለት ነው። ሌላ ምቁራን አለ ይቁላ ስማ ታላ እንነልዚና ቃሉ ረቡና አላሁ አሁንም፣ እነዚያ ጌታችን አላህ አላህ ነው ያሉ ሰዎች ከዛ፣ ሱመ መስተቃሙ ከዛ በመንገዱ ቀጥ ያሉ ፈላ ኸውፉን አለይሂም በእነሱ ስጋት የለባቸውም ወላሁም ያሐዘኑን እንደዚሁ አያዘኑ አላህ ሱብሃነ ተዓላ። ኡላኢከ እነዚህ ወገኖች አላህ ተዓላ አስሓቡ አልጀነት የጀነት ጓዶች ናቸው። የጀነት ጓዶች የጀነት ባለቤቶች ናቸው። ካልዲን ፊሃ በእሷም አይወጡ። አላህ ሱብሃነ ተዓላ ጀዛአ ሚማ ካኑ ያዕመሉን ዱንያ ላይ በነበረ በምስሉ በነበረው ነገር ዱንያ ላይ በለፉት ልፋት ምክንያት ዱንያ ላይ ባደረጉች

ብለው ነብዩ መከሩኛል። ስለዚህ ማመን ብቻ አይደለም፣ መስራት ብቻ አይደለም። ትልቁ ነገር ፅናት ነው። በዲን ላይ ፅናት፣ በዲንህ ላይ ፅናት፣ ዒባዳ ላይ ፅናት፣ ሰላት ላይ ፅናት፣ ዝክር ላይ ፅናት፣ መስጊድ መማስ ላይ ፅናት። ይሄ ያስፈልጋል ማለት ነው። ረመዳን መጣ ግብጥ ረመዳን ወጣ ውጤት የሚባል ከሆነ ይሄ ዋጋ የለውም። ረመዳን ሲወጣ አብረን ከወጣን ዋጋ የለውም ማለት ነው። ረመዳን ቢወጣው እንኳን ራሱ ረመዳን ቢወጣው እንኳን ራሱ እኛ ስራችን ላይ መጠንከር መበርታት አለብን። አላህ ዘንድ ያለው ምንድን ነው እንዳያመልጠን እንዲያመልጠን አኺራ አለብን ሁላችንም እንሞት አለን። ይህ ስላለ በረመዳን ላይ የተጀመሩ መልካም ስራዎች መቆም የለባቸውም መቆም የለባቸውም። ወንዶቹም፣ ሴቶቹም፣ ሀብታሞቹም፣ ደሃዎቹም ረመዳን ላይ ሲንረባረብ ነበር ተራዊህ ላይ

ጌታን ተገዛ፣ እውነተኛው ሞት መጥቶ እስኪ ወዘህ ድረስ ጌታን ተገዛ። ጌታን ከመገዛት እንዳት ወዝና አላህ ሱብሓነሁ ወተዓላ ኢያላህ ቃል ነው። አላህ የፈጠረን ለአምልኮ ነው፣ እሱ ብቻ እንድናመልክ ነው የፈጠረን። ይሄ ደሞ ቀን የለውም ወር የለውም። ይሄ ወር ያለው ቀን ያለው በዛ ቀን የሚሰራ ኢባዳ ከሌላው ጊዜ በተሻለ እጥፍ ድር በሆኖ ይከፈላል እንጂ ረመዳን ላይ የሚሰራ ስራ ሌላ ጊዜ ከሚሰራ ከሚሰራው መልካም ስራ እጥፍ ድር በሆኖ ይከፈላል እንጂ ዒባዳ ምን ጊዜም ከኛ ይፈልጋል ማለት ነው ምንጊዜም ስለዚህ ረመዳን ወጣ ቢለን ረመዳን የተጀመሩ መልካም ስራዎችን ማቋረጥ ማቆም የለብንም ለምንድነው? የተባለው ለምንድነው የሰው ልጅ አላህን ማምለክ ያለበት እስኪሞት ድረስ ስለሆነ ማለት ነው እስኪ ሙድርስ ላ ስ ተላ መመለኪያ ያለበት ማለት ነው። ረመዳን ገባ አልሐምዱሊላህ፣ ሰዎች መጥተዋል። የሚሰግድ የነበረው አመቱን በሙሉ ከመስጊድ የራቀ የነበረ ሰው ይመጣል። ረመዳን ላይ ጀለቢያ ይገዛለን፣ ኮፍያ ይገዛል፣ ዝክር ይጀመራል፣ ቁርዓን ይጀመራል፣ ሰደቃ ይጀመራል፣ ጀማ መስገድ ይጀመራል። ብዙ ስራዎች ይጀመራሉ፣ ረመዳን ላይ ይጀመራሉ። ለምንድነው የሚጀመሩት? ሸይጣን ስለሚታሰር ማለት ነው። ስለዚህ አላህ ጁማዓ ብቻ አመልከኝ አመልኩኝ ወይም ደግሞ ረመዳን ብቻ አመልኩኝ የሚልበት የተባ ያለበት ቦታ የለም፣ ቁርአን ላይ ማለት ነው። ሐዲስም ላይ ይሄ የለም። አመልኩኝ ያለው አላህ ምን ያለው፣ ወዕቡድ ረበከ ሓታ የአትየከል የቅን ያዕኒ አልመውት ማለት ነው። ጌታ አንተ ገዛ እውነተኛው ሞት መጥቶ እስኪወዘህ ድረስ ጌታ አንተ ገዛው። ምን ማለት ነው ይሄ? አልላህ ያዘዘህን ትዕዛዛት ጠብቅ። ዋጅባቶቹን ጠብቀህ አከናውን፣ ስራ። ሰላት ዋጅብ ነው፣ በየቀኑ አምስት ጊዜ። ዘካ ዋጅብ ነው። ሐጅ ዋጅብ ነው። ረመዳን ቆም ዋጅብ ነው። እነዚህን ዋጅባቶች በአግባቡ ስራ። አልላህ መመለክ ያለበት ረመዳን ብቻ አይደለም። አላህ መመለክ ያለበት ረመዳን ብቻ አይደለም። አላ መመለካ ያለበት ጁማ ብቻ አይደለም። ሰደቃ የሚወጣው ረመዳን ብቻ አይደለም። የሚዘክረው ረመዳን ብቻ አይደለም። የሚቀራው ረመዳን ብቻ አይደለም። የሚሰገደው ጀማ፣ የሚሰገደው ወደ መስጊድ የምንመላለሰው ረመዳን ብቻ አይደለም። ረመዳን በተሻለ አጅር ያዝገኛል እንጂ ምንጊዜም በወንዶቹ ላይ ጀማዓ መስገድ ዋጅብ ነው ማለት ነው፣ ግዴታ ነው። ይሄን ማወቅ አለ ሁላችሁም ይሄ ነው ቀን ረመዳን ወጣ፣ በ በቃን ቢላቸው ልክ ይበቃቸኋል እንደተባለ ሰው ዒባዳ ሁሉ መተው ማቆም ማቋረጥ የለብንም ማለት ነው። በቃ አላህን እናምልከው፣ ጠዋትም አላህን እናምልክ፣ ቀንም አላህን እናሳውስ፣ አላህን እንፍራ። ከተከለከለ ሁሉ መከልከል መራቅ አለብን። ይህ ካልሆነ ረመዳን ላይ የተሠራ ሥራ ሁሉ ምንድን ነው? ውድቅ ነው የሚሆነው። ዝክርህም ውድቅ ይሆናል። ጾሙም ውድቅ ይሆናል። ሰደቃውም ጀማ መመላለሱም ለይሊ መቆሙ ሁሉም ውድቅነ የሆነ አለነው እስቃማ ከልለ ፅናት ከልለም ለነው ስለዚህ በተጀመሩ ስራዎች ላይ ጽናት ያስፈልጋል። እንደዚ አላ ቆላይ የሚላል ወሳሪዑ አላላ ላ ተሽቀዳደሙ ዋለ ተሽቀዳደሙ ወዴት ላ መፍረት የምረቢኩም ከጌታች ወደሆነች መቕፍራ ወይም ጀነት

ያዘጋጃት ጀነት ናት እሷ። ወደ እሷ ተሽቀዳደሙ፣ እሷን ለማግኘት ተሽቀዳደሙ። ልፉ ድከሙ ዲከሙ ጁማም ይሁን ረመዳንም ይሆን ከዛም ውጭ ይሆን እሷን ማግኛ ይሁን ፍላጎታቸው። ሙእሚን የሚያርፎ መቼ ነው? ጀነት ሲገባን። እስከዛ ሙእሚን እረፍት የለው ማለት ነው። በጌታ ዒባዳ ለጥ ምድላል አንደ አንዴ እስትግፋሩ አንዴ ቅራአተል ቁርአኑ አንዴ መስገዱ አንዴ ሰደቃው አንዴ ዳዕዋ ማድረጉ አንዴ ሀጁ አንዴ ዘካው እያለ እስከ እዛ ገብቶ እስከ ዕርፍ ድረስ እሷን በእጁ አስገብቶ እስኪረከብ ድረስ እርፍት የለው ሙእሚን። ማራ ረመዳን ወጣ ሊረፍ ይላል፣ ጁማ አለፈ ሊረፍ ይላል። ሙእሚን በዱንያ ላይ እርፍት የለው እርፍት የለው። እርፍቱ መቼ ነው? እረፍቱ መቼ ነው? የቅያም ቀን ከአላህ ቁጣ ድኖ፣ ከጀሀነም እሳት ድኖ፣ ጀነት ሲገባ ብቻ ነው የሚያርፈው ሙእሚን ማለት ነው። ኦፍ የሚለው የዛኔ ነው የዚህ የረፋውን ሊፋት ውጤት ሲያገኝ፣ ጀነት ሲገባ፣ የፈለገውን ሲያገኝ፣ ይህ ሰው እዛኔ ኦፍ ይላል። እስከዛ ድረስ ግን ምንም እረፍት የለውም ማለት ነው። ስለዚህ አላህ ምን አለ? ተሽቀዳደሙ ወደ ጀነት ተሽቀዳደሙ የዝችም ጀነት ምግ ሲፋት ሰማያትንና ምድርን የሚያጠቃለ የሆነችዋን ጀነት ለማግኘት ተስቀዳድሞ አላህ ሱብሓነሁ ወተዓላ ላ ቃል። ስለዚህ ሁላችንም ረመዛን እንደሚታወቀው ነሻጣ ነበረ፣ ለይሎም ነሻጣ ነበረ፣ ተራዊህም ላይ ማሻአላህ፣ ዙሁርም ላይ፣ ዓስርም ላይ፣ ጀማዓም ላይ ማሻአላህ ነበረ ሰዎች እየተጫደሙ ነበረ። ዚክሩም ላይ እንደዚህ ይሄ ነገር ረመዳን ከወጣ በኋላ መቆም አለበት ወይ የለበትም ከተባለ የለበትም ነው ጣውን ጥያቄው። እስቲቃማ የሚባለው ይሄ ነው። አንድ ሰደቃ ከጀመርክ ከማውጣት ሰደቃ ማውጣትን ማቋረጥ የለብህም ካጣህ ነው እንጂ ማለት ነው። አንተ መስጊድ መመላለስ ከጀመርክ መዝጊድ መመላለስን መተው የለብህም በሆነ ጉዳይ ተቀራህ ነው እንጂ ወይም ደግሞ ስትሞት ያ ነገር የሚቆም ማለት ነው። ሌሎች ነገሮች፣ ቁርአን መቅራት፣ የአላህን ቃል ጧት ለማታ ማንበብ፣ አላህን ማስታወስ፣ ይህ ነገር መቀጠል አለበት እንጂ መቆም የለበትም። መማረን ነው እና ስለዚህ ብዙ ጊዜ እኛ ችላይ እንላለን። መቀረመዳን ከወጣ በኋላ ሁሉም ሰው ጀለቢያውን ያወልቃል፣ ኮፍያውን ያወልቃል፣ ጥምጣሙን ያስቀምጣል። ከዛ በኋላ መስጊደን እስከ አመት ድረስ ቻው ይላል ማለት ነው። በቃ ቻው፣ አንተ ቻው፣ በቃ እስከ አመት ድረስ አይገኝም። ይሄ ማለት ነው። ልክ ዓመቱን ጠብቆ በአመቱ እንደገና ከረመዳን እኩል አላህ ካቆየው ልጅ ባማል ካልሞተ ማለት ነው። ካልሞተ በአመቱ እንደገና ረመዳን ሲመጣ እሱም አብሮ ይመጣል ማለት ነው። ይሄ አላህን ማታለል ነው። ይሄ ባላህ ላይ ማሾፍ ነው። ይሄ ባላህ ኢባዳ ላይ ማላገጥ ነው የሚሆነው ኢባዳው ወንካን ለሱ ይጠቅመው ይቅርና ይጎዳዋል ማለት ነው። ለምን አላህ Subhanahu Ta'ala የብልጦች ብልጥ አላህ አለ። ከአላህ በላይ ብልጥ የለም። ብልጣ ብልጥ አንሆን። አላህ አይሸወድም። አላህ Subhanahu Ta'ala አላህ ሸዋጅ እንጂ ተሸዋጅ አይደለም። አላህ Subhanahu Ta'ala አላህ አታላይ እንጂ አይታላልም። አላህ Subhanahu ተዓላ ስለዚህ፣ መንቃት አለብን። መንቃት አለብን። የው አደረ የሚላችሁ የጀመርናቸው መልካም ስራዎች መቆም የለባቸውም። በጀመርናቸው መልካም ስራዎች ላይ ጽናት ማድረግ አለብን። መጽናት አለብን። በቃ አልለቅም። በቃ ዝክሪ ዝክሪ አልለቀም። ሸይጣን ይፈታል። ይታወቀ አሁ ተፈቶር ሸይጣን አው አው ተፈቶር ሸይጣን በሸዋል ሸይጣን ይፈታል። ሸዋል ነው ማታ፣ ሸዋል ነው ማታ ማለት ነው። ረመዳን እኮ ወጥቷል። በቃ ረመዳን እኮ ማታ አለቀ። ረመዳን አው ሸዋል በሸዋል ደግሞ ሸይጣን ሸይጣን ተፈተው። በአሁኑ ሰዓት ምን ላሉ፣ በአሁኑ ሰዓት ስብሰባ ላይ አሉ ማለት ነው። እንዴ ያደረጋችሁ ምን ያልተሳካላችሁ? ለደካሞቹ ማለት ነው፣ ላልታሰሩት ይጠይቋቸዋል። ሪፖርት ያ እንዳረጉልን እንዲያረጉላቸው ይሰበስቧቸውና ምን አይተሳካላችሁ? ምን ያህል ሰው ጾም እንዳይጾም ያደረጋችሁ? ምን ያህል ሰው ቁርኣን እንዳይቀራ አዘናጋችሁ? ምን ያህል ሰው እንዳይዘክራ ብሎ ሸይጣን በአሁኑ ሰዓት ስብሰባ ላይ ነው ማለት ነው። ስብሰባ ላይ ልክ እንደያላችሁ ማለት ነው። ሪፖርት አለ፣ ግምገማ አለ፣ ምን አለ፣ ምን አለ። ስለዚህ ከአሁን በኋላ በቃ ረመዳን ላይ የተጀመረ ስራ ሁሉ እንዲወድሙባቸው እናረጋቸዋል ይላሉ ከዛ በኋላ ረመዳን ላይ ዚክር ተጀምረው እናስጥለዋለን ቁራን ተጀምረው እናስጥለዋለን ረመዳን ካሁን በኋላ አብሽሩ ተጠንቀቁ ጀመሩ ነቃበሉ ብሎ ሲልጠና ይሰጣቸዋል ለማን ለሸይጣን ሸይጣኖቹ ለቡ ለቡችሎቻቸው ለሰራዊቶቻቸው ለእነሱ ጭፍሮች ሲልጠና ይሰጣል ከመቼውም በላይ ነቃበሉ ምን ለማድረግ ረመዳን ላይ የተሰራውን መልካም ስራ ለማፍረስ ለማፍረስ፣ ረመዳን ላይ ወደ ጌታው የቀረበውን ሰው ከጌታው ለማራቅ፣ ረመዳን ላይ እንዳው ኢማን ደስ ብሎት በቃ እንዳው መስገብ ደስ ሳለውን ሰው ኢማኑ እንዲያስጠላው ለማድረግ ኃይለኛ ሥልጠና ይኖራል ማለት ነው። ኃይለኛ ከፍተኛ ሥልጠና ይኖራል፣ ይሰጧቸዋል። ስለሚፈቱ ማለት እኛም ደግሞ ነቃ ማራት አለብን ማን እንዳለው አላህ ብንነቁላን ላይ

ለልጆቻችሁ አይተኛም ሸይጣን ማለት ነው። ስለዚህ አላህ ምን ያለው፣ እናንተም እንዳትተኙ እንዳታንቀላፉ፣ ሸይጣን ጉድ እንዳይሰራችሁ፣ ከኔ መንገድ ውጪ እንዳያደርጋችሁ፣ ዒባዳ እንዳያስጥላችሁ፣ የኔ ቁጣ የኔ ቁጣ የሚያስከትል ስራ እንዳያሰሯችሁ ተጠንቀቁ። በቃ ሸይጣን ለእናንተ ኸይርን ኸይረኛ አይደለም ሸይጣን ማለት ነው። ስለዚህ ጠንቀቅ ብለን ኸይርን ስራ ለማስራት ስናስብ ያን ስራ የሚያስጥለን ሸይጣን ነው። አንተ ለምሳሌ ከቤቱ መስጊድ ለመሄድ ውዱእ ያደርጋል። አዛን ተብሏል። ከዛ በኋላ ውዱእ ካደረገ በኋላ ሊንቀሳቀስ ሲል ሊንከ ሳቀስል ኡ እስካሁን እኮ ይስተገዳል፣ ሸይጣን ማለት ነው። እስካሁን እኮ ይስተገዳል። አሁን አንተ ይዛ ከምትሄድ ስገድለዋል፣ ውስጥ ሰው በራሱ ያሰብ መስለውና እዛው ተጀማዓ ሄድን ማለት ነው። ግን የጀማዓ ፋይዳ ምንድን ነው? አንደኛ መንገድ ላይ ሲመጣ እርምጃ ፊኩ ከጽትን አሳላአለ በያንዳንዱ እርምጃ መልካም ነገር አለ ማለት ነው። በሌላው እርምጃስ ወንጀል ርገፋል ያንም ታጣለ ጀማም ታጣለ። መስጂድ መሄድ በራሱ እኮ ትልቅነት ነው ማለት ነው። ጀማ ቢያመልጥህ እንኳ ሁለተኛ ጀማ አለ፣ ሶስተኛ ጀማ አለ። እኛ ስ ያን ኸይር አፍራሽ ነገር ከውስጥ ከመጨ ከቀልቡ የሸይጣን ዳዋ ነው ማለት ነው ሰው የመቶ ብር አለ። ከመቶ ብር አስር ብር ሊስጥ ብሎ አሰበ ሰው ለምሳሌ። አሰበና እንደ ምስኪን የሰው መንገድ ላይ ለማኝ አይቶ ሊሰጥ አሰበና ከዛ አይ ይጎድ ልብ ያለው ከማ ነገር ይጎድ ልብ ያለው ሰው ካሰበ ነገርና ታዲያ ምን ሸይጣን ነው ማለት ነው። የሰው ሀሳብ የመጀመራው ነው። በቃ ስለዚህ ያ ከሸይጣን እንደሆነ አውቀን መስጠት ነው ያለብን፣ ካሊፈነው ሸይጣንን መስጠት ነው ያለብን ማለት ነው። ሌላም ከርብ እንደዚህ ነው። አለምሳሌ አን ሰው ዘንድሮ ሀጅ ለማድረግ የሀጅ እንትን ደርሶበታል ለምሳሌ ማለት ነው። አሁን ፓስፖርቱ ሊያወጣ ሊንቀሳቀስ ሊጀምር ሲል ሸይጣን ሚለዋል፣ አውልኮ ረፍደዋል። ገና ፓስፖርት ወቶ ገና እስምና ጉዳይ ሄደ ከና እንደዚህ ብለ እንዲህ ብለ ብሎ ይለውና ከዛ በኋላ እነዚህ ከምትሆን ለመጣው ለሚቀጠመው ብለዋል ሸይጣን ማለት ነው። እሱ ደግሞ እሱ እንዳለው አያውቁም ሰውየው ራሱ በራሱ ያሰብ መስለውና እውነቱን በቀረብ ዱዋል ለሚቀጥ ለሚቀጠመው ብሎ ሰውየው ይቀጥ ይቀጥላ ራሱ ማለት ነው። በዛ ማል ሞት አለ፣ በዛ ማል መክተርም አለ እኮ አሁን ዘንድሮ አንተ ሐጅ ለማድረግ ቢቃቱ ቢኖረህ ላመቱ ካልክ እስከ ዓመቱ ወይ ሞት ትሞታለህ፣ ወይ ሀብትህ ደግሞ ይወርዳል ማለት ነው። ይህን ማሰብ አለብንኛ። ስለዚህ ምንጊዜ መልካም አስበን ያን መልካም አፍራሽ ቃል ከእኛ ቀልብ ከመነጨ ሃዳ ምን ሸይጣን እሺ እንበለው፣ በቃ አይ መሄድ አለብኝ ቢረፍዶ እንበል ሌላ ነገር ቢሆን በዚህ መልኩ ሸይጣን መከላከል አለብን እንጂ እሱ ባህል ሁሉ ብንጎተት ከሆነ ሸይጣን ጉድ ያደርገናል ሸይጣን ያስቸግረናል ከመንገድ ያስወጣናል ስለዚህ አደራይ ብሎ ምንድነው እስትቃማ ላይ አደራችሁን ረመዳን ላይ የተጀመሩ ስላውሱን አናቋርጣቸው ረመዳን ከወጣን በኋላ አናቋርጣቸው እስትቃማ ጽናት አለ ሰላት ሰላት ጽናት አለ ዚክር ጽናት አለ ቅራአት አልቁርአን

አለ ህያው ነው። አምልኮን ቀጥል ቀጥል ያለው ማለት ነው። ስለዚህ ኢንሻአላህ አምልኮአችን መቀጠል አለብን። አምልኮውን ማቋረጥ የለብንም። ሁላችንም በሰማው ለመስራት ንያ ማድረግ አለብን። በሰማው ለመስራት ንያ አንድ ሰው ካደረገ አላህ ደግሞ ያግዘዋል ማለት ነው። አላህ ይረዳዋል። አላህ ያገራለታል ማለት ነው። እኛ ብቻ ንያ ይናደርግ በቃ ኢንሻአላህ ረመዳን ከወጣም በኋላ ቢሆን ረመዳን የተጀመሩ ስራዎችን አናቋርጥምኛ፣ ቃል እንግባል አላህ ማለት ነው። ይህ ከሆነ የአላ እገዛ ስለሚኖሩበት ስለሚኖርበት አላህ ያግዘናል። ያው ኢንሻአላህ እዚህ ያቆማል የዛሬውን ደርስ ማለት ነው። ከበልስማይኩም ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።